ሳውዲ እራብ ገብቷል አሉ። ጌታን ምን ሆነ ነው ግን፣ እንደድሮ አይደለም። የሆነት ይሄ ነው የምላችሁ እና ብዙዎቹ እራብ ገብቷል፣ እንዴት ነው የምንሰራው፣ እየራበኝ ነው ምናምን ነገር ነው የሚሉ የሆነ ሲደውሉልኝ፣ ስናወራ ምናምን ምን ይሻላል ግን ይመስለኛል እንትን እነሱ የሚበሉትን ላይ ሰጧችሁ ይችላሉ። ግን እናንተ ኬችን ውስጥ ያለውን ነገር ሰርታችሁ መብላት ያቅታችኋል፣ ማለተው ሰላሳ ቀን ቆጥራችሁ ከሆነው ደግሞ። እዚህ የምታገኙት አንዳንዶቹ ቤት ውስጥ በደንብ ሰርተው ላይበሉ ይችላሉ ሰዎቹ ማለት ነው። ስለዚህ እናንተ እየሰራችሁ ብሉ እንደው ቢታጣ ቢታጣ ዱቄት ይታጣል። እግዚአብሔር መስኪን ነገሮች እንደው እባካችሁ ሰርታችሁ ብሉ እንዳትራቡ። እሺ ውዶቼ፣ ለዛሬው እንኳን እኔ ጋበዝኳችሁ። ያው ብሉልኝ። የውጭ ምግብ ምንም ቢሆን ይጠፍጣለሁ ናት ቀጥቅጥ ደግሞ ምን እንደምታደርጉ ነገራችሁ። አንድ ጉርሻ እንደዚህ አንድ ጉርሻ ትበልና ውሃ ትንሽ አድርጉበት ማለት ነው። እና አንድ ጉርሻ ከዛ ያሳያቸው። የምሬ ነው፣ ዋጣጠው ከዛ ሆዳችሁ ይሞላል ማለት ነው። ግን እንትን ቀንካራት ሆኑ ሄደ ነው እያወቁት እነ ማርያምን ነው የምላችሁ። ግን እንደዱ አይደለም። ሳውዲ አሁን በጣም ተቀይሯል። ድህነት ገብቶባቸዋል። እንደ ድሮ አይደሉም። አሁን በቃ ብር ብር ብር ብር ሞት እግዚአብሔር ብስ መቃሞቱ ምንና ነው ግን ጌታ ምንና ነው ምን አርጉ ነው የሚሉን እኛን። በቃ ምንም አይነት ነገር የሚያያይዙት ከብር ጋር ነው ከብር ጋር እንዲ እንዲ ተቸግረዋል ማለት ነው። እና እናንተ ያገኛችሁትን ብሎ ሰርታችሁ ብሉ

እኔ እራሴ ከራበኛ ዞረኛል። ልክ ስበላ ደግሞ የጠወለ ጉለኛል። እና ሳይረባችሁ በጣም ሳይረባችሁ ብሎ እሺ፣ ዶች ራሳችን ጠብቁ። መጀመሪያ ራሳችን ስጠብቁ ነው። ከዛ ወዲያ ገንዘቡን ምንም የሚመጣው እሺ

ሮዛ አይጠፋም። እሱን ቀቀላችሁ ብሎ እራሳችሁን አትጉዱ። እና ደግሞ በአስራ አምስት ቀን በአስር ቀን ምናምን አትወጡ። ቢያንስ እንኳን ወራችሁን ጨርሳችሁ ለበክራያችሁ ለእጃዛ ምናምን ሊሆን የሆነ ነገር ይሆናችኋል ከምትጨናነቁ እሱን ለመስራት ደግሞ ግዴታ ቤት ያለውን እንዲፈልጋችሁ ማለት ነው። በተለይ ልጅ ያለው ቤት ምግብ አይጠፋም።

እኔ ለናንተ ብዬ ነው። ብዙ ልጆች እንደዛ ሲወጡ ስላየሁ ነው። ምግብ የለም ምግብ የለም ስለሚሉ ነው። እኔ እግዚአብሔር ነው ናቸሁ መኮረኒ ይሰራሉ፣ ሩዝ እሰራለሁ፣ እነሱ አይበሉም። ኧረ ከስንት አንዴ ነው የሚበሉት ወይም ደግሞ ውጭ ነው የሚበሉት። ውጭ አዘው ሲበሉ ያው ይሰጡኛል እኮ ግን እነሱ አንዳንድ ነገር ይበላሉ። ታውቃላችሁ፣ እንደኛ አይደሉም። አጠገባቸው ምግብ አይጠፋም። ስለዚህ እሱን እሱን ሲበሉ ብዙ እንትን ላይሉ ይችላሉ። እንደኛ ላያምራቸው ይችላል። ምግብ ላይረባቸው ሲጠጡ ሲበሉ ምናምን ለምን ጋ አይደለም ጋ ከጠጡ ራሱ ትንሽ ይጠብቃሉ። ምግብ ምናምን ችግር የለባቸው አይረባቸውም። እኛ ግን ግዴታ ምግብ መብላት አለብን ስለምንሰራ። ስለዚህ እናንተ እኔም ድብላ እናንተም ደግሞ እኔ ያልኳችሁን ተግብሩ እሺ። እኔ ማሮች ጠንካራ ሆኑ ምንም ብላችሁ ወራችሁን ጭርስ አድርጋችሁ ከዛ በንሱም በንወጥታችሁ ሌላ ትፈልጋላችሁ እንጂ በአስራ አምስት ቀን በአስር ቀን እየወጣችሁ እነሱም ደግሞ ብራቸው ሙሉ ላይሰጧችሁ ይችላሉ። ግን ቢያንስ አንድ ወር ሲሞላ የምትቀመጡት ምስል ና ብራችሁን ስትቀበሉ ልላሽ ብላችሁ ትወጣላችሁ እንጂ አሁን እንደ ድሮ አይደለም። ጸባያቸውም እንደ ድሮ አይደለም። ይሳደባሉ፣ የእውነት ይሳደባሉ፣ ይጨቃጨቃሉ። በቃ መገልባበጣ እንደ ሰው እንዳውሬ ነው የሚያደርጋቸው። ተበላሽተዋል። ሰውዲዎች ይችን ለመብላት በጣም ቸኩ እያለ ቪዲዮን ዘግቼ ድሮ ማንም ያለም ሲገዛ ነው እንጂ ምክሬን ተቀበሉኝ። አደራ አደራ፣ እኛ ገቢ ልጅ ስተርባችሁ እንዳትሞቱብኝ። ደግሞ በሰላሳ ቀን ነው የሚመጣው ምግብ በየቀኑ ያስፈልገናል። እና እየበላችሁ እየጠጣችሁ ስሩልኝ። ያገኛችሁትን ነው የምላችሁ። ማሮቼ ወዳችኋለሁ። እንቻው ሰሩ ስክራይብ ባልኳ አትርሱ። ሲጣፍጥ ምግቡ ሜታል